ሰላም እንዴት ናችሁልኝ? አድማጮቻችን ይህ አባሬቦ ቲዩብ ነው። በዚህ በዛሬው ዕለት ደግሞ የባየር ሚኒክ እና የቼልሲን ጨዋታ የመጀመሪያ ዙር የሻምፒየንስ ሊግ በአሊያንዝ ዛሬ ነው የሚደረገውን ጨዋታ ትንሽ እንዳሰሳለን። በሁለቱ ክለቦች መካከል የሚደረገው ጨዋታ በአሊያንዝ ስቴዲየም የሚጠበቅ ጨዋታ ነው። በተለይ በሁለቱ ክለቦች መካከል የተደረገው ጨዋታ አእምሯችን ላይ ሊመጣ የሚችለው በ2011/12 በዚሁ በባየር ሙኒክ ስቴዲየም ቼልሲ የመጀመሪያውን የቻምፒዮንስ ሊግ ዋንጫውን ሲያነሳ ባየር ሙኒክን አሸንፎ ነበረ። በሁለቱ ቡድኖች መካከል ከተደረጉ ጨዋታዎች የምናስታውሰው ያን ጨዋታ ነው። ይህ የቻምፒዮንስ ሊግ በሊግ ፎርማት እየተካሄደ ያለው ሁለተኛ ዓመቱን በቀጠለበት በዚህ ጊዜ ትላልቅ ክለቦች እርስ በርሳቸው በተደጋጋሚ የሚጫወቱበት የሊግ ፎርማት ነው፣ ያው ሲውስ ፎርማት ተብሎ ይታወቃል። ከነዚህ ጨዋታዎች አንዱ ባየር ሚዩኒክ ከቼልሲ የመጀመሪያው ዙር ጨዋታዎች ጨዋታ ነው። ሁለቱ ቡድኖች ያው በዘንድሮው የሊግ ውድድር አጀማመሯቸው ያው ቼልሲ በአራት ጨዋታዎችን አድርጎ ስምንት ነጥቦችን ሰብስቦ በፕሪሚየር ሊጉ በአሁኑ ሰዓት አምስተኛ ደረጃ ይገኛል። ባየር ሚዩኒክ ደግሞ በቡንደስ ሊጋው ያው እንደተለመደው ሶስት ጨዋታዎችን በማድረግ ያው የሊጉ መሪ ነው። በፐርፌክት ስታርት ነው የጀመረው። የሶስቱንም ጨዋታ አሸንፎ ነው የጀመረው። በቼልሲ በኩል ደግሞ ከክሪስታል ፓላስ እና ከብሬንፎርድ ጋር አቻ፣ እንደዚሁም ደግሞ ዌስትሃምን እና ፉልሃምን አሸንፎ በዚህ በአሁኑ የሊግ ውድድር አምስተኛ ደረጃ ላይ ይገኛል ማለት ነው። በባየር ሙኒክ በኩል ካለ ሁኔታ ስንጀምር ባየር ሙኒኮች ያው ይህንን የሊግ ውድድር በጀመሩበት በቡንደስ ሊጋው ማለት ነው በተደጋጋሚ ያው አራት ሁለት ሶስት አንድን ይጠቀማሉ። በመጀመሪያው የቡንደስ ሊጋ ጨዋታዎቸው ስድስት ለዜሮ ሌብዚግን እንትን አሸንፈው ነው የጀመሩት። በዛም ጨዋታው ላይ ሊውስ ዲያዝ እንደዚሁም ደግሞ ማይክል ኦሊሴ ሁለት ጎሎችን፣ ሀሪኬን ሀትሪክ ሰርቶ ነው የጀመሩት በዛ ጨዋታ ላይ ያው አንድ ነጥብ ሰባት ሁለት ኤክሲጅን ያስመዝግበዋል። እንደዚሁም ደግሞ ስድስት ቢግ ቻንሶችን ያስመዘገቡት ከስድስቱ ቢግ ቻንሶች አራቱን አስቆጥረዋል፣ በዛ የመጀመሪያው የሊግ ጨዋታ። በሁለተኛው ደግሞ ኦግስቡርግ ሜዳ ላይ ሄደው ነበረ ሶስት ለሁለት ያሸነፉት። በዛም ጨዋታ ላይ ማይክል ኦሊሴ እንደገና አንድ ጎል አስቆጥረዋል፣ ሊውስ ዲያዝ እና ሰርጂ ናብሪ አንዳንድ ጎሎችን አስቆጥረው ያው ሶስት ለሁለት ማሸነፉ ይታወሳል። በሳምንቱ መጨረሻ ደግሞ ባየርን ሃምቡርገርን አሸንፏል። አምስት ለዜሮ ነው ያሸንፈው። ሀሪኬን ሁለት ጎሎችን አስቆጥሯል። ሊውስ ዲያዝ፣ ፓቭሎቪች እና ሳርጂናብሪያ አንዳንድ ጎሎችን አስቆጥረው በጥቅሉ አምስት ለዜሮ አሸንፏል። በዚህ ጨዋታም ላይ ሁለት ነጥብ አምስት አራት ኤክስጂን አስመዝግቧል። እንደዚሁ ቢክ ቻንሶች ደግሞ አራት ፈጥሮ ከፈጠራቸው ቢክ ቻንሶች ሶስቱን አስቆጥሯል። በሚውኒክ ያው በርግጥ ሙኒክ እና ቼልሲ ያለበት የሊጉ ውድድር ያው በርግጥ የሚለያይ ነው። ነገር ግን ባየር ሙኒክ በድምሩ 14 ጎሎችን አስቆጥሮ እንደዚሁም ደግሞ ሁለት ጎሎች ብቻ ተቆጥሮበት ነው የዚህን ዓመት የሊግ ውድድር የጀመረው። ያው በተደጋጋሚ ደግሞ በ4231 የሚሰለፉት ስታንሴች ጆናታንታ ኦፓሚካኖ እና ኮንራድ ላይመር በተከላካይ ቦታ ይሰለፋሉ። ሁለት ጊዜ የተጠቀማቸው ጆሹዋ ኬሚች እና ሎሪን ጎርትስ ጋር ነው በሁለት ጨዋታዎች ላይ በሁለቱ አማካይ አጣምሮ የተጠቀመው። በአንድ ጨዋታ ላይ ግን ጆሹዋ ኬሚች እና ፓቭሎቪችን በመጀመሪያው ሳምንት፣ በሶስተኛው ሳምንት፣ አሁን በባለፈው ሳምንት በቡንደስ ሊጋው መጠቀም ችሏል። በተደጋጋሚ ደግሞ ሊውስ ዲያስ፣ ሰርጂ ናብሪ እና ማይክል ኦሊሴ ከ ሀሪኬን ጀርባ ሆነው ሶስቱንም ጨዋታዎች የጀመሩ ተጫዋቾች ናቸው። ያው 4231 ነው የሚጠቀመው ባየርን ሙኒክም ቼልሲም በተደጋጋሚ በሊጉ የሚጠቀመው 4231 ነው። ስለዚህ በዚህ በሁለቱ ተመሳሳይ ታክቲክ ይዘው የሚገቡ ከሆነ ያው የአንድ ለአንድ ፍልሚያዎች የሚበዙ ይመስላል። ስለዚህ አንድ ለአንድ ደግሞ ፍልሚያ የሚበዛ ከሆነ ያው ስለዚህ አንድ ለአንድ የሚያሸንፈው ቡድን ነው ማለት ነው፣ ሜዳ ላይ ሊያሸንፍ የሚችለው በተለይ ደግሞ በባየርን ሙኒክ በኩል ከቼልሲ በተሻለ ያው የአንድ ለአንድ የተጫዋቾችን ግጥሚያ ማሸነፍ የሚችሉ ተጫዋቾች አሉ። እንደ ማይከል ኦሊሲ አይነት፣ ሰርጂን አብሪ፣ አሁን ወደ አቋሙ የተመለሰ ይመስላል ሉዊስ ዲያዝ፣ እንደዚሁም ደግሞ ሀሪኬንም ሰርቪስ የሚያገኝ ከሆነ ያው የማይ ምር አጥቂ ነው። በቼልሲ በኩል ደግሞ በመከላከሉ ቦታ ያሉት እነ ቶሲና ድራቢው ነው የቻሉ ባህ ጥምረት ብዙም አሳማኝ እየሆን አይደለም በተለይ በአራቱም የፕሪምየር ሊግ ጨዋታዎች በመጀመሪያ ጎል ተቆጥሮባቸዋል ምንም እንኳ የክሪስታል ፓላስ እና የፉላም ጎሎች ቢሻሩባቸውም ነገር ግን አራቱንም ጨዋታዎች ቀድሞው ጎል ማስቆጠር አልቻሉም ነበረ ቀድሞው ጎል ይቆጠርባቸው ነበር ማለት ነው ከባየር ሙኒክ በኩል ከባለፈው በተለይ በ2012 ያለውን ጨዋታ እናስታውሰዋለን ብለን ነበር ማኑኤል ኒውየር ስቲል በሚኒክ በኩል በረኛ ነው ያለው በተለይ ጆናታን ታናው ፓሚካኑ ያሉበት ስብስብ በሶስት ጨዋታ ሁለት ጎሎች ናቸው የተቆጠሩበት። ስለዚህ በባየር ሙኒክ በኩል አጀማመሩ እንደዚህ ነው የሚመስለው። በቼልሲ በኩል የነበረው ደግሞ ያው በክሪስታል ፓላስ አቻን የወጣው ዜሮ ለዜሮ ነው የወጣ፣ ጎል ማስቆጠር አልቻለም ነበር። በሁለተኛው በዌስት ሃም ጨዋታ ግን አምስት ጎሎችን አስቆጥሮ አምስት ለአንድ ማሸነፍ ችሎ ነበረ። በዛም ጨዋታ ላይ ያው ቀድሞ ነው በፓኬት አስደናቂ ጎል ዌስትሃም መምራት ቢችልም ያው ጨዋታውን ማሸነፍ አልቻለም። በሶስተኛው ጨዋታ ያው ፉልሃም ቢያሸንፍም ነገር ግን በቫር አወዛጋቢ ሁኔታ ያው ሁለት ጎሎች አስቆጥሮ ማሸነፍ ቢችልም ነገር ግን ሙኒዝ ጥፋት ሰርቷል በሚል የተሻረው ጎል በተለይ ለፉልሃም ቀድሞ ያስቆጠረው ጎል ነው በፉልሃም ጨዋታ ላይ የተቆጠረው ጎል እና በባለፈው በአራተኛው ሳምንት ደግሞ የተቆጠረው የብሬንፎርድ ጎል ደግሞ ተመሳሳይ የመከላከል ስህተት የታየባቸው ናቸው። ስለዚህ ኢንዞ ማሬ እስካሁን በተለይ ከሞይስ ስካይ ሴዶ ጋር የሚያጣምሩትን አማካይ ሊመርጡ ይችላሉ ማለት ነው። በተለይ ደግሞ በወርልድ ካፑ ጋር እንዳየ ነው። በዚህ ጨዋታ ላይ ማሉ ጉስቶን በቀኝ ፉልባክ ተጠቅመው እንደዚሁም ደግሞ ሪስ ጀምስን በአማካይ ከኢንዞ ከኢንዞ ይልቅ ከሞይሰስ ካይሴዶ ጋር ያጣምሩታል ተብሎ ይገመታል። ፕሪምየር ሊጉ ያልነበሩት እንደነ ስቴቫ ዊሊያን አሁን ወደ ሜዳ ይመለሳሉ። ያው ከተጓዥ ቡድኑ ጋር አሄደዋል። በቼልሲ በኩል ያው በጉዳት የማይሰለፉ ተጫዋቾች ይኖራሉ እንደነ ሊያም ዴላፕ፣ ዳሪዮ ሲውጎ የመሳሰሉ ተጫዋቾች በዚህ ጨዋታ ላይ ያው በጉዳት የማይሰለፉ ተጫዋቾች ናቸው። ስለዚህ እንዞ ማሬስካ በእርግጥ አማራጮች ይኖሩታል። በቀኝም ፔድሮ ኔቶን ይጠቀማል ወይንስ ደግሞ እንደ ባለፈው እንደ ወርልድ ካፕ ፒኤስጂን እንደተጠቀሙት እንደገጠሙበት ጨዋታ ፓልመርን ይጠቀማሉ ስቴቫውን ይጠቀማሉ። ያው ጃዋ ፔድሮ በአጥቂ መስመር ላይ የሚሰለፍ ተጫዋች ነው። በግራ ደግሞ ጄሚ ጊተንስ ወይንም ደግሞ አሊሐንድሮ ጋር ናቸው አማራጭ ያላቸው ከነዚህ ማንኛውን ይመርጣሉ የሚለው ይጠበቃል። ነገር ግን በጨዋታው ላይ የሚኖሩት ያው በዛው በአራት ሁለት ሶስት አንድ በሶስትም ጨዋታ ላይ በተለይ የኮምፓኒ ቡድን ተጫውቷል። ስለዚህ ይህንን የሚቀይር አይመስልም። ያው በተደጋጋሚ ያው ጆሹዋ ኪሚችን በሶስቱም ጨዋታ ተጠቅሟል። ስለዚህ እሱ እንዳለ በጨዋታው ላይ የሚገመት ነው። ስለዚህ ከጎሬትስካና ከፓቭሎቪች ማንኛውን ይመርጣል የሚለው የሚጠበቅ ነው። ያው ከፊት ለፊት ያሉት ደግሞ አራቱ ተጫዋቾች ሊዩስ ዲያዝ፣ ጂናብሪ እና ማይክ ኦሊሴ እንደዚሁም ደግሞ ሀሪኬን ያው የሚጠበቅ በቋሚነት ይሰለፋሉ ተብሎ የሚጠበቅ ነው። በዚህ ጨዋታ ላይ በቼልሲ በውሰት የተሰጠው ኒኮ ጃክሰን አለ ስለዚህ ያው አማራጭ አለው ማለት ነው። ከሀሪኬን ጋርም የማጫወት አማራጭን ይሰጠዋል ጃክሰን። ይህ በተለይ በፕሪሚየር ሊጉ ክለብ ቼልሲ የነበረ አወጣጡ ጃክሰን አወዛጋቢ ነበረ። ያው እንደተበደል አድርጎ ነበረ ከቼልሲ ወጣው። ስለዚህ ይህ ጨዋታ ያው የጃክሰን ደርቢም ነው። በባየር ሙኒክ በኩል በምናይበት ሰዓት ያው ከእንግሊዝ ቡድኖች ጋር በተደጋጋሚ ተገናኝተዋል። ባየርን ካለፉት አራት ከቼልሲ ጋር ካደረጉት ጨዋታዎች ሶስቱን አሸንፈዋል የተሸነፉት በ201112 ያው በፍጻሜው ነበረ። ያም ጨዋታው አንድ ለአንድ ተጠናቆ በመለያ ምት ነበረ ጨዋታው ፍጻሜውን ያገኘው እና ቼልሲም በዛ ጨዋታ ላይ አሸንፎ ሻምፒዮን መሆኑ ይታወቃል። በመጨረሻ ግን ከቼልሲ ጋር በ201920 በ16ቱ ደርሶ መልስ ተገናኝተው ነበር። ብሪጅ ላይ መጥቶ ሶስት ለዜሮ ማሸነፍ ችሎ ነበር ባየር ሙኒክ። እንደዚሁም ደግሞ ወደ አሊያን ዛሪና የተደረገውን ጨዋታ ደግሞ አራት ለአንድ ማሸነፍ ችለዋል ማለት ነው ሚኒኮች። ባየርን ካለፉት 11 በሜዳው ከእንግሊዝ ቡድኖች ጋር ካደረጋቸው ጨዋታዎች ደግሞ የተሸነፈው በ2019 በሊቨርፑል 3 ለ1 ነበረ። ከ11 ጨዋታዎች ስምንቱን አሸንፏል፣ ሁለቱን አቻ ነው የወጣው። በዚህም ውድድር አምስት የእንግሊዝ ቡድኖችን ያሸነፈ ሲሆን ቼልሲን ሶስት ጊዜ አሸንፏል። አርሰናልን ሶስት ጊዜ አሸንፏል። ማንቸስተር ሲቲን አንድ ጊዜ አሸንፏል። ዩናይትድን ሁለት ጊዜ አሸንፏል። ቶትናምን እንደዚሁ ደግሞ ሁለት ጊዜ አሸንፏል ማለት ነው። ስለዚህ ከእንግሊዝ ቡድኖች ጋር ያደረጉት ጨዋታዎች እነዚህ ናቸው። ስለዚህ የበላይነት በአብዛኛው አላቸው ባየር ሙኒኮች። ማኑኤል ኒዌር በዚህ ጨዋታ ላይ በ150 የሻምፒዮንስ ሊግ ጨዋታዎች 99 ያሸነፈ ሲሆን በዚህ ጨዋታ ድል የሚቀናው ከሆነ ደግሞ መቶ ጨዋታዎችን በማሸነፍ ከሲአር 7 ያው 115 ጨዋታዎችን አሸንፏል። በሻምፒዮንስ ሊጉ ቶማስ ሙለር 111 ጨዋታዎችን አሸንፏል። አይከር ካሲያስ መቶ አንድ ጨዋታዎችን አሸንፏል። ከነዚህ በመቀጠል ያው በድል የሚቀናው ከሆነ በአሊያንዛው ጨዋታ ቼልሲን የሚያሸንፉ ከሆነ ማኑኤል ኖዌር መቶኛ ጨዋታን ያሸነፈ ተጫዋች በመባል አራተኛው ተጫዋች ይሆናል። ከሲአር ሰበን ቶማስ ሙለር እና አይከር ካሲያስ ቀጥሉ ቼልሲ በአውሮፓ ውድድሮች ከሙኒክ ጋር ያደረገውን ጨዋታዎች በአብዛኛው በ60 ፐርሰንቱን ተሸንፏል ማለት ይቻላል። ከግማሽ በላይ የሚሆኑትን ጨዋታዎች ተሸንፏል። ይህም ከአምስት በላይ ጨዋታዎችን አድርጎ በተለይ ደግሞ ከባየርን ጋር ከአምስት በላይ ጨዋታዎች አድርጓል። እንደዚሁም ከሌሎች የአውሮፓ ክለቦች ጋር ከአምስት በላይ ጨዋታዎችን በዚህ በአውሮፓ ውድድሮች አድርጎ ሶስቱን በመሸነፍ ከባርሳ አራት ጨዋታ ተሸንፏል። ከሱ ቀጥሎ ሁለተኛው ብዙ ጨዋታዎችን ያሸነፈው ሙኒክ ነው። ስለዚህ ከባርሳ ጋር አራት ጨዋታዎችን ተሸንፏል። በመቀጠል ሶስት በመሸነፍ በሙኒክ ቼልሲ ያው ሁለተኛው የድል የማይቀነው ክለብ ነው ማለት ነው፣ ከሙኒክ ጋር ሲጫወት። ስለዚህ ከቼልሲ በአውሮፓ ውድድሮች በሙኒክ በሶስት ጊዜ ተሸንፏል ማለት ነው። ሰማያዎቹ ከሁለት ዓመት በኋላ ነው ወደዚህ ወደ ሻምፒዮንስ ሊግ ጨዋታዎች የሚመለሱት ከሀያ ሀያ ሶስት ከ2223 በኋላ ነው ወደዚህ ውድድር የሚመለሱት 2324ና 2425ን ከሻምፒዮንስ ሊግ ውጭ ነበሩ። በ23 24 በተለይ ከአውሮፓ ውድድሮች ውጭ ነበሩ። ነገር ግን በ2425 ደግሞ በዩሮፓ ኮንፈረንስ ሊግ ነበረ የተሳተፉት ዋንጫውን በዛም አንስተው ነበረ። ስለዚህ ቼልሲዎች ከሁለት ዓመት በኋላ ይመለሳሉ። ነገር ግን ባየር ሙኒክ ግን በአምናው የሩብ ፍጻሜ ጨዋታ የተሸነፈው በኢንተር ሚላን ነበረ። በዛ ላይ ሙሉ ጨዋታውን ቢበልጥም፣ ነገር ግን ክሊኒካል የነበረው ኢንተር ሚላን አሸንፎት ያው ከቻምፒዮንስ ሊግ ጥሎ ማለፍ ወድቋል። በአምናው የውድድር ዓመት ኮል ፓልመር ካደረጋቸው ደግሞ ካለፉት ስምንት ዓለም አቀፋዊ ጨዋታዎችም ደግሞ ወርልድ ካፑንም ይጨምራል እነዚህን ጨምሮ ስምንት ጎሎች ላይ ተሳትፏል። በዚህም ሶስት ጎሎችን ሲያስቆጥር አምስት ለጎል የሆኑ ኳሶችን አቀብሏል። በባለፈውም በወርልድ ካፕ ፍጻሜው ያው ሁለት ጎሎችን አስቆጥሮ አንድ አሲስት ማድረጉ ይታወሳል። ስለዚህ ኮል ፓልመር ስምንት ዓለም አቀፋዊ ጨዋታዎች በእያንዳንዱ ጨዋታ ላይ አንዳንድ የጎል ተሳትፎ አለው ተብሎ ይታሰባል። በዚህም ጨዋታ ላይ በቋሚነት የሚገባ ይመስላል። ምክንያቱም በፕሪሚየር ሊጉ ተቀይሮ ገብቶ ጎልን አስቆጥሯል። ያው ከጉዳት የተመለሰ ተጫዋች በመሆኑ በፕሪሚየር ሊጉ አልጀመረም ማለት ነው። ስቴቫ ዊሊያን ደግሞ 18 ዓመት ከ146 ቀናት ሆኖ በመጫወት ጎል የሚቀናው ከሆነ በላቲን አሜሪካ ትንሹ ተጫዋች በመሆን አራተኛው በእድሜ ትንሹ ተጫዋች የሚሆንበት እድል አለ። በተለይ መጀመሪያ ላይ የሚቀመጠው ኤንድሪክ ነው፣ 18 ዓመት ከ58 ቀናት። እንደዚሁም ደግሞ ሳንታ ክሩዝ ሁለተኛ ላይ ተቀምጧል፣ 18 ዓመት ከ71 ቀናት እንደዚሁም ደግሞ ሊዮ ሜሲ ነው 18 ዓመት ከ131 ቀናት ጎሎችን በማስቆጠር ከአንድ እስከ ሶስት ያለውን ደረጃ ይዘዋል በላቲን አሜሪካ ተጫዋቾች። ነገር ግን በነገ ሁለት ደግሞ ስቴቫ ዊሊያን ተሰልፎ ጎልን የሚያስቆጥር ከሆነ አራተኛው በእድሜ ሳውዝ አሜሪካዊ ይሆናል ማለት ነው። ያው በቼልሲ በኩል ያለው ደግሞ በቀጣይ በፕሪሚየር ሊጉ ከዩናይትድ ጋር የሚጫወት ስለሆነ ያው ያንን ታሳቢ የሚያደርግም ይመስላል ያው አጫዋወቱ። ስለዚህ እንደተለመደው በቼልሲ በኩል ያው በመሃል ካሉት ተከላካዮቹ ናቸው። ሮበርት ሳንቼዝን በምርጫው ያደርጋል ተብሎ ይታሰባል። ማርክ ኩኩረያ ያው እንደ ፉልባክ በግራ ፉልባክ የሚሰለፍ ይሰለፋል ተብሎ ይገመታል። እንደዚሁም ደግሞ ቶሲን አደራቢዮ እና እንደዚሁም ቻሎባ የሚጣመሩ ይመስላል። ያው ፎፋና ቢመለስም፣ ነገር ግን ከረጅም ጊዜ ጉዳት በኋላ የተመለሰ በመሆኑ ወደ ቋሚ አሰላለፍ ያመጡታል ተብሎ አይታሰብም። እንደዚሁም ደግሞ ወደ ኢንቨርት ከማድረግ ይልቅ እንደ ትራዲሽናል ፉልባክ መጫወትን የሚያዘወትረውና የሚወደው ደግሞ ማሉ ጉስቶ ያው ሊዩስ ዲያስ ከፊት ለፊቱ ቢገኝም ያው ልክ እንደ ፔጅው ጨዋታ ፉልባክ አድርጎ ይጠቀመዋል ተብሎ ይታሰባል። በተለይ ደግሞ ዚጋ ያለው መሀል ላይ የአማካዎቹ ጥምረት የሞይሰስ ካይሴዶ እና የሪስ ጀምስ በመሃል መጣመር ሊኖር ይችላል ተብሎ ይገመታል። ምክንያቱም መሬስ ጄምስ ቼልሲ በሚጠቃበት ጊዜ ወደ አምስት ተከላካይ የማድረግ አቅም አለው። እንደዚሁም ደግሞ በተለይ በሊውስ ዲያዝ በኩል ያለው የማጥቃት እንቅስቃሴ ማሉ ጉስቶ እንዳይቸገርም ወደ ቀኝ እየወጣ የሚያግዘው ይሆናል። ሞይስ ካይሴዶም እንደዚሁ ደግሞ ወደ ግራ እየወጣ ማርከ ኩኩረያን የሚጠቅም እና የሚያግዝ ይመስላል። በተለይ በዛ በኩል ደግሞ በጣም ምርጡ ተጫዋች የቡንደስ ሊገው ምርጡ ተጫዋች ማይክ ኦሊስ የበዛ በኩል ስለሚኖር ስለዚህ በቼልሲ በኩል ይህ አሰላለፍ ይኖራል ተብሎ ይጠበቃል። ስለዚህ በአስር ቁጥር ኢንዞ ፈርናንዴዝን ይጠቀማል ተብሎ ይገመታል። በቀኝ በኩል ደግሞ ኮል ፓልመርን በግራ በኩል ያው ፔድሮ ኔቶን ይጠቀማል ተብሎ ይታሰባል። በአጥቂ በኩል ደግሞ ጃዎ ፔድሮን ሊጠቀም ይችላል። ያው እነዚህ ግምታዊ አሰላለፎች ናቸው። ከጨዋታው አንጻር ካለው ክብደት አንጻር በእነዚህ ሊገባ ይችላል። ስለዚህ በሁለቱም በኩል አራት ሁለት ሶስት አንድ ቢሆንም ነገር ግን ኢንዞ ማሬስካ ይህንን የሪስ ጄምስን እንደ ቁልፍ ይጠቀሙበታል ተብሎ ይታሰባል። ምክንያቱም ሪስ ጄምስ ከኋላ ሆኖም ወደ አሲስት ከጥልቅ ማቀበል ይችላል እንደዚሁም ወደ ቀኝም እየወጣ ማሉ ጉስቶን ማገዝ ይችላል ሞይ ሰስካይ ሴዶንም እንደዚሁ ደግሞ ነፃነት እንዲኖረው ያደርጋል። በተለይ ሞይሰስ ካይሴዶ ጥሩ የሚከላከል አማካይ የሚያገኝ ከሆነ ወደ ግራ እየወጣ ወደ ቀኝ እየወጣ እንደዚሁም ደግሞ ወደ ፊት እየሄደ ፕረስ ማድረግ የሚችል ተጫዋች ነው። ስለዚህ ያንን ነጻነት የሚያገኝ ከሆነ ቼልሲ በአማካይ መስመር ላይ ያለውን የነ ማይክ ኦሊሴ የሰርጂ ናብሬ እንደዚሁም ደግሞ ሊዮን ጎሬትስካ፣ ጆሹዋ ኬሚች አይነት ተጫዋቾች የሚያደርጉትን የመሀል ሜዳ ብልጫ እንዳይወስዱ ለማድረግ የሚያስችል እንቅስቃሴ ይኖረዋል ተብሎ ይታሰባል። ሞይሳስ ካይሴዶ። በባየርን ሙኒክ በኩል ያው ግምታዊ አስተላለፎች ከቡንደስሊጋው ጨዋታዎች የምንነሳ ከሆነ ያው በጨዋታው ላይ በጉዳት እንደ የቀድሞ ክለቡን አሳዳጊ ክለቡን ይገጥማል ተብሎ የጠበቅ የነበረው ነገር ግን አሁን በጉዳት የሌለው ጀማል ሞይሴላ የለም። ስለዚህ በማኑኤል ኒዮር ይመራል ቡድኑ። በስታንሲች በግራ ተከላካይነት ጆናታን ታና ኦፓሚካኖን በመሃል ያጣምራል ተብሎ ይጠበቃል። በተለይ በሶስቱም የቡንደስ ሊጋ ጨዋታዎች እነዚህ ተጫዋቾች ተጣምረው ስለነበረ፣ በአምናዊ ውድድር ዓመት በተለይ በቀኝ ፉልባክ ሲጠቀምበት የነበረውን ጆሹዋ ኪሚችን አሁኑ ወደ ዋናው ቦታው መልሶታል። ስለዚህ በቀኝ በኩል ያለው ደግሞ ኮንራድ ላይመር ነው። አማካይ ቦታ ላይ ያው ባለፉት ሶስት ጨዋታዎች ላይ የተጠቀማቸው ተጫዋቾች ፓቭሎቪች፣ ኪሚች እና ጎሬትስካ ናቸው። ነገር ግን በሁለት ጨዋታዎች ላይ ኪሚች እና ጎሬትስካን ስላጣመረ እንደዚሁም ደግሞ በባለፈው የሊግ ጨዋታ ደግሞ ጎሬትስካን አሳርፎ ስለነበረ ስለዚህ የኪሚች እና የጎሬትስካ ጥምረት ይጠበቃል በሁለት አማካኝነት። በግራ በኩል ደግሞ ሊውስ ዲያዝ በግራ ክንፍ በኩል ይኖራል። በአስር ቁጥርነት ጂን አብሬ አለ። እንደዚሁም ደግሞ ማይክ ኦሊሴ በቀኝ በኩል የሚሰለፍ ተጫዋች ነው። ሀሪኬን በአጥቂ መስመር ይጫወታል ተብሎ ይታሰባል። ከዚህ ጨዋታ በፊት ያው ሁለቱ ቡድኖች የሚያገናኝ ነገር አለ። እሱም ኒኮ ጃክሰን ነው። በተለይ በኒኮ ጃክሰን ዙሪያ አሰልጣኙ ኮምፓኒ አስተያየቱን ሰጥቷል። ምክንያቱም ያወዛ ጋቢ በሆነ ሁኔታ ሙኒክ እንደደረሰ ይታወቃል። ይህንን ጨዋታም እንደሚጠብቀውና ከቼልሲ ጓደኞቹ ጋር ለመጫወት ዝግጁ እንደሆነ ያው ኒኮ ጃክሰን በቀደም ብሎ ተናግሮ ነበር። ያው የአውሮፓ እግር ኳስ ማህበር ሕግ የውሰት ተጫዋቾች የዋናውን እናት ክለባቸውን የመቅጠም እድል አላቸው። ያንን እንደ ፕሪምየር ሊጉ አይከለክልም። ከዚህ በፊት በነገራችን ላይ ቼልሲም እንደዚሁ በአትሌቲኮ ማድሪድ ይጫወት የነበረውን ቲቦ ኮርቴዝን በውሰት ሰጡት። ቼልሲን በቻምፒዮንስ ሊግ ያውጥለው ሲያልፉ አትሌቲኮ ማድሪዶች ክለብ የአትሌቲኮ ማድሪድ ተጫዋች ነበረ። ስለዚህ በአውሮፓ ውድድሮች ይፈቀዳል። ማንነት በውሰት የሚጫወቱ ተጫዋቾች እናት ክለባቸውን መግጠም ይችላሉ። ኮምፓኒ የሰጠው አስተያየት ምንድን ነው? በኒኮ ጃክሰን ዙሪያ ተጫዋቹ ከሌሎቹ ተጫዋቾች ጋር ተግባብቶ እየሰራ ነው። ፖቴንሻል ያለው ተጫዋች ነው። ከዚህም በላይ ደግሞ እንደ ሰው በጣም ጥሩና መልካም ሰው ነው። ስለዚህ በዚህም እድሎች እንዲቀነው እፈልጋለሁ። ብዙ ጎሎችም እንዲያስቆጥር እፈልጋለሁ። ይህ ከኔ ግን ምንም አይነት ግፊት በተጫዋቹ ላይ አይኖርም ብሏል። ስለዚህ ጨዋታው ይጠበቃል በአሊያንዝ አሪና ስታዲየም። ቼልሲ ከሁለት ዓመት በኋላ ወደ ሻምፒዮንስ ሊግ ተመልሷል። በ2021 ደግሞ ሻምፒዮን መሆናቸው ይታወሳል። ስለዚህ በዘንድሮ ዓመት ደግሞ በኢንዞ ማሬስካ አማካኝነት እንደዚሁም ደግሞ የብሉኮ የመጀመሪያው የሻምፒዮንስ ሊግ ውድድር ነው። ብሉኮች ከሮማን አብርሃሞቪች ከተረከቡ በኋላ ቼልሲን የመጀመሪያ የሻምፒዮንስ ሊግ ውድድራቸውን ያደርጋሉ። ምሽት አራት ሰዓት ጨዋታው ይጀመራል። ይህ ደግሞ ለብዙዎች መረጃው እንዲደርስ ላይክና ሰብስክራይብ እያደረጋችሁ አድማጮቻችን፣ ለቆይታችሁ በጣም አመሰግናለሁ። መልካም ጊዜ